ኤርኔስቶ ለአንተ ሁሉንም ነገር እንደሚነግር ኤድዋርዶን አስፈራራው። ና ከገደለው በኋላ ራሱን የገደለ እንዲመስል አድርገው አስተካከለ። ያ ሁላችንንም ልታጠፋን ትፈልጋለች። እኛ ላይ ማ ይህን ሁሉ ነገር ማለት ነበር፣ ግን ራሷን አሳምናለች። ማክስ ደግሞ ወደዚህ መጣ፣ ነገሩን አበላሸው። የመጨረሻ ገንዘብ ዝውውራችን ደግሞ አይተው ሁሉንም ነገር በቁት ስር እንደነበር ነግረህ ነበር። ለሞት ገብቶኛል፣ ግን ሁሉንም ነገር ለእሷ ይሰጣታል ብዬ አላሰብኩም። ግን ደግሞ አሁንም ድረስ የአልባ ቡድን ሂሳብ ቁጥር ውስጥ ገንዘብ አለን። በእሱ መፍትሄ እናገኛለን። ገንዘቡን ለቅዳችን እንጠቀምበታለን። ማንም ሰው ሊወስድብን አይችልም። ነገሩ ከዚህ ከባሰ ከሀገር ለመጥፋት እንጠቀም። እንዲህም አይባባስም። እስከ ዛሬ ድረስ ለፍተን ያገኘነውን ነገር ለማጣት ፍቃደኛ አይደለም። ስለ ግንባታው ድርጅቱ ደግሞ ኤድዋርዶ አንዳንድ ሰዎች ጋር ደወለና ስራውን ወዲያው ጀመረ። አንተም ልክ ወደ ድርጅቱ መምጣት ስታቆምም ብዙ መጥፎ ነገሮችን ማድረግ ጀመር። እኔ በቦታው እንደማልኖር በምን አወቀ? ሁሉንም ነገር በዚያ መንገድ ነው ያቀደው። ከሶፊያ ጋር አልጋ ላይ ስታየው እንደምትጠረጥር ያውቅ። ምንድነው ስለ ሱ የምታውቀው ነገር ሬቤካ? መድኃኒት ሰጣት። ሶፊያ የምትጠጣው ነገር ላይ የእንቅልፍ መድኃኒት ከተተችበት። ምን? ሶፊያ አብራው ሆና አታውቅም። ይህን ሁሉ ጊዜ ኤድዋርዶ የጭንቅላት ጨዋታ ሲጫወትብን ነበር። ምን አይነት አውሬ ነው!

ግን ዝም አሊያንድሮ አሊያንድሮ አሊያንድሮ አሊያንድሮ፣ እባክህ ተጨማሪ ሎሚ ያስፈልገናል። እንዴት ነሽ? ሰላም ሰላም፣ የኔ ቆንጆ ልጄ፣ እንዴት ነህ? አባይት ነሽ? እኔ በጣም ደህና ነኝ። በጣም የተወዛገበ ቀን ያሳለፍኩት፣ እቅፍ ማድረግና ከአንተ ጋር መሆን ነው የፈለግኩት። ታውቃለህ፣ የሚጌር ድርጅት ውስጥ በጣም ብዙ መፍታት ያለብኝ ችግር አለ እና ደግሞ ኤድዋርድ ሊያገኘኝ መጥቶ ነበር። እና ምን ተፈጠረ? ማመን ያቃተኝ ግን ደግሞ ምንም አያሳስብ፣ ተመልሶ ይመጣ። ይሄ አይረባ እንዴ፣ ሊደፍርሽ ቻለ? ቆይ ንገሪኝ። ለዚህ ነው አንድ ሐሳብ ይዤ መጣሁ። ምን ካር? አቤት። አንቺ ሁሌም የእናቴ የልብ ጓደኛ ነበርሽ፣ እና አንቺ አብረሽኝ ብትኖሪ በጣም ደስ ይለኝ ነበር። እባክሽ ነይ፣ ቤት ነይ። እርግጠኛ ነሽ ገጹ? አዎ በሚገባ እንጂ፣ አንቺ ማለት በጣም ከማምናቸው ሰዎች ውስጥ አንዷ ነሽ። ይሄን እኮ በዛ ላይ እኔን በጣም ነው የምትረጅኝ። ውይ ሶፊ፣ የኔ ቆንጆ፣ በጣም ደስ ይለኛል። የኔ ቆንጆ፣ እሺ፣ አንቺ እንዳልሽው ይሁን። ልክ እንደ ያት ሆኜ አንቺንም ሆነ ልጅሽ እንደምንከባከበው ቃል ገባል። አዋውቃለሁ አመሰግ ውይ የኔ ወደ ልጅ ሬቤካ ሳነሽ ግን ቆይ ምንድን ነው የጠየቁሽ? ምንም የሚረባ ነገር የለውም። ግን አንተ ምንም መጨነቅ የለብህም። ኤድዋርዱን አላናገርከውም? እና እና ታዲያ ምን አለ? እዚህ እየመጣ ነው። ብቻዬን ቀርቻለሁ። ይህን ሁሉ ነገር ካደረክለ በኋላ እንዴት እንደዚህ ጨራሽ ሊረዳኝ አልቻለም። አይ ሊሆን አይችልም። እሺ በቃ ሄጃ አናግረዋለሁ። አይ አይሆንም ሬቤካ ጭራሽ እንዳታደርጊ እሱ ጋር እንዳትሄጅ አጠገቡ ራሱ እንዳትደርሽ። ለምን? ምክንያቱም ካገኘሽ ይገልሻል። አሁን የምነግርሽ ነገር በሙሉ እውነት ነው። ኤድዋርዶ ምንም ነገር ከማድረግ ወደ ኋላ አይልም። እባክሽ እሱን እንደማታገኘው ቃል ግቢልኝ። ስሚኝ፣ በተቻለሽ ፍጥነት ከካቦወተሽ ራስሽን አድኛ

እባክስ፣ ሶፊያ ስልኬን አንሺልኝ። በፈጣሪ ጽመ ባክሽን አንሺልኝ። ይህ መሆን የለበትም። ከዚህ በኋላ ምንድን የማደርገው? ከአንቱ ቡድን ከአልቫ ቡድን ጋር ያለውን ስምምነት በተመለከተ፣ ከዚህ በኋላ ማን ነው እሱ? ሶፊያ፣ አሁን የምነግርሽ ነገር በጣም ጠቃሚ ነገር ነው። ስለ ምንድን ነው ማውራት የፈለግከው? ስለ እኛ ነው የምነግርሽ። አሁን አንድ ጠቃሚ ነገር አውቄ ነበር። ምንድን ነው እሱ? አልቫሮ እስር ቤት ውስጥ ነው እና እሱን ወንጀለኛ የሚያሰኙ መረጃዎች ተገኝተዋል። አደጋውን ያደረሰው አልቫሮ ነበር ኤድዋርዶ አባትሽ ላይ ተጠቅሞበታል፣ እና ያንን ምስል የቀዳው አንቺን ለማታለል ነው። እንግዲህ በስተመጨረሻ እውነቱን ስላወቅ ላንተ ደስ ብሎኛል። ግን አንድ የምነግርሽ ነገር አለ። እኔ ከኤድዋርዶ ጋር አልጋ ላይ እንዳገኛቸው ያቀደው እሱ ነበር። ልክ እኔ እንደነገርኩ ማለት ነው አደለ? በጣም ያስጨነቀኝ የሬቤካ በኤድዋርዶ ወገን መሆን ነው። ምን ለማለት ፈልገ ነው? ምን መሰለ ሶፊያ ኤድዋርዶ ወደ መኝታ ቤታችን ሊገባ የቻለው እህትሽ አግዛው ነው ሬቤካ የምትጠጨው መጠጥ ውስጥ የጨመረችው መድኃኒት ስለነበረ ምን በጭራሽ ይሄ ሊሆን አይችልም አመሰግናለሁ እህቴ የሚያቃጥል ቅመም አለው ደስ ሲል ለዛ ነው ኤድዋርዶን ከንቺ ጋር አልጋ ውስጥ የገባው እንደማትነቂ እርግጠኛ ስለነበረ። አይ አይሆንም ሬቤ፣ ይህን ያህል ርቃ አትሄድም። እህቴ ናት እኮ። ይህንን ስነግሽ በጣም እያዘንኩ ነው፣ ግን እውነት ነው። አልቫሮ የሚያዋሽበት ምንም ምክንያት የለውም። እኔ እንደምረዳው ስላሰበ ሁሉንም ነገር ነበር የነገ በጭራሽ መሆን አይችልም ሬቤኮ። አንተን በማጣቴ እንዴት እንደተጎዳው ታውቃለች። ይህንን ማመናት ይሁን ሁሌም ቢሆን በጭራሽ መሆን አይችልም። አላታችን የቅርባችን ሰው ነው። ሶፊያ ፍክሬና ኤድዋርዶ መሃል የተፈጠረው ነገር አንቺና ያትሽ መሀልም ተፈጥሯል። በጭራሽ ሊሆን አይችልም። አሁን የመጣው ስለዚሁ ነው። እሷን ማመን እንደሌለብሽ ልነግርሽ ነው። ለገንዘብ ስትል ምንም ነገር ታደርጋለች። ለማንኛውም መሆኑ ዋናው ነገር የተለያየ ነው በእነሱ ምክንያት እንጂ በፍቅር እጦት ምክንያት አለመሆኑን ማወቃችን ነው። ኤድዋርዶን በአንቺ በኩል ሊመጣብኝ የፈለገው ትልቁ ድክመቴ አንቺ መሆንሽን ስላወቀ ነው። አንቺ ሕይወቴ ውስጥ ከገባሽ ጀምሮ ነፍሴ ውስጥ ሰርገሽ ነው የገባሽው። አሁን ግን እውነቱን አውቀነዋል። ምንም የሚለየን ነገር አይኖርም። ፍቅር መቼም ቢሆን አይጠፋም። ምንም እንኳን እርስ በርስ ለመጠላላት ብንሞክርም አልሆነም። እባክሽ ይቅርታ አድርጊልኝ። መቼም ቢሆን አንችን መጠርጠር አልነበረብኝም። አንቺን መውደዴን አላቆምኩ። እባክሽ አሁን ለራሳችን አንድ እድል እንስጥ። በጭራሽ በጭራሻ አልችለም አልቫሮ ሁሉንም ነገር ስለነገረህ ብቻ ነው አይደለ? እኔ የምለውን ነገር ያመንከው። ኤድዋርድ አታሉዬ ነበር። እኔም ነግሬህ ነበር፣ ግን ልታምነኝ አልፈለግክም ነበር። ልታምነኝ ፈቃደኛ አለመሆንህ ብቻ ሳይሆን ካሳየህ ንቀትና እንግልት በተጨማሪ በጣም ብዙ ስቃይ ያሳልፍ ያሉ። አሊሃንድሮ በጣም ይቅርታ አርግልኝ። ሶፊያ ቅናት አይኔን ጋርዶት ነበር። የሆነ ነገር ልንገርህ። አሁን እየተሰማ ያለው ነገር አሌሃንድሮ ለእኔ ያለ ፍቅር አሁን ተረዳሁት። እንደምታሰበው ያህል ትልቅ አይደለም። እባክሽ እንደ እሷ ትበይ። በስተ መጨረሻም ያለውን እውነታ ስላወቅከው እኔ በጣም ደስተኛ ነኝ። እኔ ከዚህ በፊት ሺህ ጊዜ ስነግርህ ማመን ያቃተ እውነት ይሄ ነው። እሺ እንኳንም አወቅከው። አሁን ግን በፍጹም ወደ አንተ መመለስ አልችልም። ይቅርታ አድርግ። እስካሁን ድረስ የት እንደነበርክ ማወቅ እችላለሁ። ችግሮቹን ለመፍታት እየሞከርኩ ነው። ራስህ የፈጠርካቸውን ችግሮች አይደል። አሁን አንቺ የምትሁን ለማዳመጥ ዝግጁ አደለውም። ግን እስካሁን የፈታሁ ችግር አለ። ሁሉንም ነገር ሞክር ያለው ሶፊያን ራሱ ለማነጋገር ሞክር። አሁን ገባኝ። ለዚህ ነው እስካሁን ድረስ የቆየኸው። ስለምን እያወራች ነው? የሰርጋችን ቀን እንዴት ስታያት እንደነበር ልብ ያላልኩ ይመስሉ ነው። እየቀናሽ ነው ልበል። ቆይ ግን አንድ ጥያቄ ልጠይቅ። አብርሃት የተኛትን ሴት ለማግኘት ስትሄድ ምን እንድልህ ጠብቀ። አንቺ ምንም ነገር መረዳታች ከምታስበው በላይ ነው። የምረዳው አንተ የማትረባ? ሶፊያን በጭራሽ ረስ ሰዓትም አይደል፣ እኔን የተጠቀም ክቢ ከሶፊያ መራቅህና የራስህን የራስን ህይወት መጀመርህን ለማሳወቅ ነው፣ ግን እውነት እሱ አይደል ትክክል ነሽ። ለመጀመሪያ ጊዜ ያፈቀርኳት ሶፊያ ናት እንጂ አንቺ አይደለሽም። ስለዚህ እሱን ደግሞ ማንም ሰው ሊቀይረው አይችልም፣ አንቺ ብትሆኚ። ማለት ነው። ገንዘብ ያስፈልገኛል። የሆነ ነገር እንዳለ እርግጠኛ ነኝ። የሰርጋችን ቀን እራሱ መምጣት አልነበረብኝም። ባዋርድሽ እኔ ምንም አይመስለኝም ነበር፣ እንዲያውም እንደ ውለታ ነበር የማየው ማስቀያሚ ነው። ከጠላሽን ለምን ታዲያ እስካሁን ቆየሽ? የማረባ ስለሆንኩ እና ደግሞ እናቴ በግድ እንድቆይ ስላደረገችኝ ነው። ስለዚህ ከኔ ጋር ያለችው ከኔ ፍቅር ይዞሽ አይደለም ማለት። ታውቃለ ችግር የተፈጠረው አንተ ነው ያፈቀርኩበት ጊዜ ላይ ነው አንቺ። የእውነት ግን ሶፊያን ከመቅስፈት የምረሳት ነበር የመሰለሽ? ያንቺ እንደዚህ መሆን ተጠያቂ እኮ ነው አደለሁም? ኤድዋርዶ እያስጠነቀቅኩ ነው። ዝም ብዬ በባዶ ልለየ እኔን ምርቷት ከፈልግ የምትከፍለው ዋጋ በጣም ብዙ ነው። የምትፈልጊውን ነገር አታገኝም። እንዲህ እስከ መቼ እንደምትቆይ አላውቅም። የማትረባ ሰው ነህ። በእውነት በእናትህ ስም እምላለሁ፣ ፈጣሪ ምስክሬ ነው። ስለተፈጠረው ነገር ምንም ነገር አላውቅም። እኔም መውደድ አላውቅም። አታውቅም። አሁንም ታፈቅደኛለች። አልሀንድሮ እባክህ እየጎዳኸኝ ነው ያለው እንዴት ነው ግን ማስተዋል ያቃተኝ የእኔ ውድ ምን ተፈጠረ ሶፊያ ምንድን ነው የተፈጠረው ንገሪኝ በጣም ይቅርታ በጠዋት ስለመጣው ይቅርታ አድርግልኝ ግመተኛ ታቅቶኝ ነው ምንድን ነው እሱ ምን ተፈጥሮ ነው ውይ አባዬ አሁን ሳስበው ምን ያህል እየጎዳኝ እንደሆነ አልገባህም ግን የእኔ እህት ሬቤ ከርታኛለች አሁን ደግሞ ምን አደረገች ት ነው ምን በድያት ነው አያያይ ሶፊያ የኔ ውድ ልጅ ተይ ሁሉንም ያደረግሽው ነገር ትክክል ውይ እኔ ማመን ነው የከበደኝ የእውነት ይሄንን ነገር ማመን ነው የከበደኝ ሁሌ ማስብ የነበረው ኤድዋርዶ በል ተነሳስቶ ሊለያየን እንደሞከረ ነበር ግን ያው ነገሩ ከጠበቅኩት ተቃራኒ ሆነ ሰላም ቫኔሳ አንተን ስጠብቀ ነበርኩ ይው ላሌንድሮ ቅድም ላይ ኢዛቤላን አና ግሪያት እንደተበሳጨች ነው ከሷ ጋር በግልጽ መነጋገር ነው ያለብኝ ኢዛቤላ ላንተ ብላ ያላደረገችው ነገር የለም የእውነት ግን እንደዚህ ልትሆንባት አይገባም ነበር እኔ ሶፊያን መውደዴን አቁሜ አላቅም አሁን ላይ ደግሞ ልጅ ልንወልድ ነው ስለዚህ እሷን የእኔ ለማድረግ መታገል አለብኝ እንዴ ያ ልጅ እኮ የአንተ ይሆን አይሆን አታውቅም በቃ ይበቃሻል እባክሽ ይበቃል ከዚህ በላይ ሶፊያን እንደዚህ እንድትያት አልፈልግም። ከኤድዋርዶ ጋር እንደሆነችው ከሚጌል ጋር ወይም ከሌላ ወንድ ጋር ሆና ቢሆንስ ምን እንደምታደርግ መች? ኤድዋርዶ ነበር ነገሩ እንደዚያ እንዲመስል ያቀነባበረው። ምን? እንዴ በጭራሽ አይሆንም። ይሁልሽ አልቫሮ አሁን እስር ቤት ነው ያለው። አልጋ ላይ አንድ ላይ እንዳገኛቸው ያቀነባበረ ኤድዋርዶ እንደሆነ ነገሮኛል። ሶፊያ ማግጣብኝ አታውቅም ነበር። እሱ ግን እንደዚህ አይነት ስሜት እንዲሰማኝ ይፈልግ ነበር። ቆይ ግን አልቫሮ ለምድን እኔ ላይ በደረሰው አደጋ ተጠርቶ ከኤድዋርዶ ትእዛዝ ተቀብሎ አውሮፕላኑ እንዲበላሽና አደጋ እንዲፈጠር አደረገው እሱ ነበር ስሚ ሁላችንም የኤድዋርዶ ተጠቂናል እና ደግሞ ላደረገው ነገር በሙሉ ይከፍላል ግን ልጅ እህትሽ ይህን ያለ ርቀት ትጓዛለሽ ብዬ አላሰብኩም ነበር እውነት ነው የምልህ አባዬ ልቤን ያመመኝ ከምንም በላይ ክህደቷን ልቤ የሰበረው በጣም ያሳዝናል ሪቢካ በአሁኑ በጣም ነው ያበዛችው እኔ አንቺ በምትወስኙ ውሳኔ ጣልቃ አልገባም ራስሽን ከእሷ ለማራቅ ከፈለግሽ መብትሽ ነው። ምንም ብትወስኝ ትልቅ ምክንያት አለሽ። አሁን ደግሞ ከሌላው ጊዜ በላይ ምንም አይነት ትዕግስት አይኖረኝም፣ በዚህ እርግጠኛ ነኝ አባዬ። ልጄ ከእሷ አጠገብ ሆኖ እንዲያድግ በጭራሽ አልፈልግም። እህትሽም ሕይወቷ እንደዚህ እንደማይቀጥል ማወቅ አለባት። ያደረሰችብሽን እንግልትና ይዞ የሚመጣውን ጦስ መቀበል መቻል አለባት። አዎ፣ የምትሰማይ ከሆነ እስኪ አናግራታለሁ ልጄ አሁን ከአልቫሮ ጋርም አይደለችም። ስለዚህ ብዙ እርዳታ ያስፈልጋታል። ተረዳሽኝ አይደል? ኃላፊነትም መልመድ አለባት። አዎ ለእሷ የሆነ ገደም ማበጀት ነበረብኝ ውዴ። አይ አይ አባዬ፣ ምንም ነገር እንዳይከፋ፣ እሺ አንተን እንደከፋ ካወቅኩኝ እኔም ይከፋኛል። እባካ ትከፋብኝ። እኔማ ምንም አልሆንም። ሬቤካ ግን የምላትን ማዳመጥ አለባት። በጣም ቃ፣ አልቫሩን እንዴት ልታምኖት ትችላለህ? ከእስር ቤት ለመውጣት ሲል ምንም ነገር ይላል እኮ። ወንድሜ እያታልልህ ነው አለው። ግን ድይ አይሆንም። ሬቤካ ናት የገደለችው ወንድሜን። ኤርኔስቶ የላከችውን መልዕክት እኮ አግኝቼዋለሁ። እና ኤድዋርዶ ደግሞ ለእሷ ሸፋፍንላት እየሞከረ ነበር ምንም ነገር ያስተካከለውና ከዚህ በኋላ ምርመራ እንደማያስፈልግ ነገርኝ። ምክንያቱም እውነቱን እንድታውቂ ስላልፈለገ ነው። አሁን በአሁኑ ሊያመልጠን ስለማይገባ ተጨማሪ ማስረጃ ማግኘት አለብን። እንዲህ፣ ምን ሆነሽ ነው? ለምን እኔ ትሸሚኛለሽ? ኤድዋርዶ አብሮኝ አልጋ ውስጥ እንዲገባ ምን ያህል እንዳገሹ አውቃለሁ። በጣም የሚገርም ነው። አንቺ ግን እንዴት ብትደፍሪ ነው እኔን እንደዚህ የምታደርጉ? መነጋገር እንችላለን። ምንድን ነው የተፈጠረው? በቃ እኔ ልረስ አልቻልኩም፣ ያላንተ ሰላማዊ ምሽት ማሳለፍ አልቻልኩም። አላ ያንድረው እባክሽ፣ ጭራሽ ነገሩን አታከምችው። ሶፊያን አናግረሃት ነበር እንዴ? አዎ፣ እና እሷ ከኔ ጋር መሆን አትፈልግም፣ ግን በጭራሽ ተስፋ አልቆርጥ ነው። እኔም ሆንኩ ተስፋ አልቆርጥም ሲሉሽ የምታምኛቸው? ቆይ እንደዛ አይደለም፣ ንገርሽ። ከአሁን በኋላ ከፊት ለፊቴ ኦመሽ እንኳን ላይሽ አልፈልግም። ከህይወቴ እንድትውጪ ነው የምፈልገው። አምኜሽ ነበር፣ አንቺ ግን ከሃዲ ነሽ። እንኳ አንድ ጊዜ አነጋግሪኝ ሶፊያ። ከእቴ ልጅ አጠገብ መሆን ፈልጋለሁ። ትሽ ልጅ በጭራሽ ነው የማይሆነው። አንቺ ከኔም ሆነ ከልጅ ጎን እንዳትሆኚ ፈጣሪ ታድጎኛል። አሁን ከዚህ ሂጂልኝ እባክሽ። ናቱ ተሻትጣየኘት እየትም የሚሄድበት ቦታ የለኝም። አልቫሮ ደግሞ ታስሯል። እባክሽ እና ደግሞ እሱም ለሰራው ስራ እስር ቤት እንደሚበሰብስ ተስፋ አድርጋለሁ። እሺ ምን ላደርግ ነው ታዲያ? እኔ አይመለከተኝም ከዚህ በኋላ ስለማይመለከተኝ መቼም ቢሆን በእኔ ላይ እንዳትተማመኝ እባክሽ እንደሱ አትበይኝ እባክሽ ሶፊያ ይቅር በይኝ በጭራሽ መቼም ቢሆን ይቅር አልልሽም መቼም ቢሆን እንዳታስቢ እባክሽ እባክሽ እየለመንኩሽ ነው ሶፊያ እባክሽ ይቅር በይኝ እባክሽ አምኜሽ ነበር እህቴ አምኜሽ ነበር ያን ሁሉ ነገር ካደረግሽ በኋላ እንኳን እኔና አሌሃንድሮ በራችንን ከፍተንልሽ ነበር ያን ቀን ትንሽ ልጆች ሆነን ስለምናደርገው ነገር በደንብ ስናውራ ነበር ግን አንቺ ኤድዋርዶ ምን ማድረግ እንደሚችል እያወቅሽ? ምንም ሳታስቢ መጠጤ ውስጥ መዳን እጨመርሽብ። የዛን ቀን ለምን እንደዛ እንደተሰማኝ የገባኝ አሁን ነው። በጣም ክፉ ሰው ነሽ ሬቤ፣ በእውነት በጣም ክፉ ሰው ነሽ። ሶፊያ ሶፊያ